ሰላምና ጤና በያላችሁበት ይድረሳችሁ፣ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ዳግም ተገናኝተናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን በተለይ ከዝውውር ጉዳዮች ጋር የተያዙ ሰፋ ያሉ መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። የተለያዩ ስፖርታዊ ጉዳዮችን እያነሳሳን ቆይታን እናደርጋለን። እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ ያጋራችሁን ከእኛ ጋር ቆይታን እንድታደርጉ በአክብሮት እንጋብዛለን። ቪዲዮችንንም ላይክ፣ ቻነላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር ቆዩም። በቀጣዮቹ ሰዓታት የተለያዩ የዝውውር ጉዳዮችን ከማንቸስተር ዩናይትድ፣ ከአርሰናል፣ ከቸልሲ፣ ከሊቨርፑል፣ ከሌሎችም ክለቦች ጋር አያይዘን በስፋት እናነሳለን። አብራችሁኝነት ቆዩ ነው በአክብሮት የምጋብዘው አብራችሁኝ ነው ማንቸስተር ዩናይትድ የኖቲንግሃም ፎረስቱን አማካይ ኤሊዮት አንደርሰንን ለማስፈረም ተስፋ አድርጓል። የ23 ዓመቱ ተጫዋች በቅርብ ጊዜ ባሳያቸው አቋሞች በፕሪምየር ሊግ ስሙ ከፍ ብሏል። በመላው እንግሊዝ ከፍተኛ ግምት የሚሰጠው ሲሆን ማንቸስተር ዩናይትድ ዝውሩን ለማጠናቀቅም እስከ 100 ሚሊየን ዩሮ አሊያ 88 ሚሊዮን ፓውንድም የሚጠጋ የገንዘብ ጥያቄ ሊያቀርብ እንደሚችል ነው የተገመተው። ተጫዋቹ ኖቲንግሃም ፎረስትን የተቀላቀለው በ40 ሚሊየን ፓውንድ ገደማ ክፍያ ሲሆን እሱን ለመሸጥ ከወሰኑ ትልቅ ተርፍ ሊያገኙ ይችላሉ ተብሎ ይጠበቃል። ማንቸስተር ዩናይትድ በመሃል ሜዳው ላይ ተጨማሪ የመከላከል ጥራትን ይፈልጋሉ፣ እናም ኤልያት አንደርሰን ተመራጭ ጭማሪ ነው የሚሆነው። ጨዋታዎችን በተሻለ ሁኔታ እንዲቆጣጠሩ ይረዳቸዋል፣ እንዲሁም የተከላካይ ክፍሉንም ይጠብቃል። ኖቲንግሃም ፎረስት ተጫዋቹን በቅርብ ጊዜ ውስጥም ለመሸጥ ዝግጁ ይሆን አይሆን ማየቱ አስደሳች ያደርገዋል። እስከ 2029 ድረስ የሚቆይ ኮንትራት አለው እናም የመልቀቂያውን ጉዳይ በተመለከተም ድርድር ሲያደርጉ በጠንካራ አቋም ላይ ናቸው፣ በቀላሉ እንዲለቁትም አይፈልጉም። ይህ እንዲህ እንዳለ የፌጂያስ ዘገባ ኤሊዮት አንደርሰን ለማንቸስተር ዩናይትድ ዋና ኢላማ እንደሆነ ይነገራል። ተጫዋቹ ክለቡን ለመቀላቀልም ፍቃደኛ አይደለም ተብሎ ተዘግቧል። እናም ሁኔታው እንዴት እንደሚዳበር ደግሞ ማየቱ አስደሳች ያደርገዋል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ለዋና ዋና ዋንጫዎች ለመታገል ከፈለገ በመሃል ሜዳው ላይ የተሻለ ጥራት ያስፈልገዋል። በሀገሪቱ ውስጥ ካሉ ምርጥ ወጣት አማካዮች አንዱን ማስፈረም ደግሞ ለነሱ ተመራጭ ይሆናል። የረጅም ጊዜ ግዢ ይሆናል፣ ብዙ ገንዘቦችን የሚያስከፍል ቢሆንም ወደፊት ግን ኢንቨስትመንቱን ሊያረጋግጥ ይችላል። ማንቸስተር ዩናይትድ በቀጣይ ወራት እንግዲህ ይህንን ተጫዋችን ለማስፈረም ከኖቲንግሃም ፎረስት ጋር ማሳመን ይችል እንደሆነ መታየት ያለበት ጉዳይ እንደሆነ ነው መረጃዎቹ የበጡት። ማንቸስተር ዩናይትድ የቦርንመዙን ኮኮብ አንቷን ሴሜንዮን በጥር ዝውውር መስኮት ለማስፈረም ያላቸው ፍላጎት እየጨመረ መምጣቱን ደይሊ ሜል ይፋ አድርጓል። ልዩ ዘገባው ላይም ነው ያሰፈረው፣ የጋና ብሔራዊ ቡድን ተጫዋች በዚህ ውድድር ዘመን በፕሪምየር ሊጉ በጣም አስደናቂ አቋም ላይ ነው የሚገኘው። በመጀመሪያዎቹ 11 ጨዋታዎች ላይም በአጠቃላይ ስድስት ግቦችንና ሶስት ደግሞ ለግብ የሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። ምንጮች አሁን ላይ እንደሚናገሩት ከሆነ ማንቸስተር ዩናይትድ ሴሜንዮን በዚህ ጥርም ለማስፈረም ሊቨርፑልን፣ አርሰናልንና ማንቸስተር ሲቲን ጨምሮ ያሉትን ውድድሮችም ለማሸነፍ በፍጥነት መንቀሳቀስ ይፈልጋል። ሆኖም ግን ቦርንመስ ከ65 ሚሊየን ፓውንድ በላይ ሊያስወጣ የሚችለውን ምናልባትም ወደ 80 ሚሊየን ፓውንድ የሚጠጋውን ይህንን እንግዲህ የኮከብ ተጫዋቻቸውን ለመሸጥ ግን አይፈልጉም። የአንቶን ሴሜንዮ ዝውውር ማንቸስተር ዩናይትድን ሊለውጥ ይችላል። ዩናይትድ በውድድር ዘመኑ ከጀመረ በኋላ አሁንም አንዳንድ የመሻሻል ምልክቶችን እያሳየ ነው። እናም ሴሜንዮ ለሩበን አሞሪ መንቆቅልሽ ተስማሚ የሆነ ቀጣይ ክፍል ሊሆን ይችላል። ማንቸስተር ዩናይትዶች በክረምቱ ወቅትም ብሪያን ኤምቤሞን እና ማቲያስ ኩኝህን ካስፈረሙ በኋላ ተሻሽለዋል። ሁለቱ ተጫዋቾችም ከብሬንፈርድ እና ከወልቭስ ከተዘዋወሩ በኋላ እጅግ በጣም ጥሩ አቋም እያሳዩ ነው። ሴሜንዮ በፕሪምየር ሊጉ ራሱን ያረጋገጠ በመሆኑ ተመሳሳይ አቋም ወይም ባህሪ ያለው ወይም ፕሮፋይል ያለው ነው። ስለዚህም ደግሞ ማንቸስተር ዩናይትድም ዋናው ቅድሚያ የሚሰጠው ተጫዋችም ማድረጉ ትክክለኛ ነው። ሆኖም ግን ሊቨርፑል እሱን ለማስፈረም በድርድር ውስጥም ከሆኑ ሴሜንዮ አስደሳች ውሳኔ ማድረግም ይኖርበታል። የአርኔ ስሎት ቡድን ባለፈው የውድድር ዘመን የፕሪምየር ሊጉን ዋንጫ ያሸነፈ ሲሆን በአንፊልድ የቻምፒየንስ ሊግ እግር ኳስን የማቅረብ እድልም አለው። ምንም እንኳን እሱንም በጣም አስቸጋሪ ጊዜን እያሳለፈ ቢሆንም ዩናይትድ አሁንም ወደ ላይኛው አቅጣጫ እየተጓዘ ስለሚመስል ሴሜንዮ በአሁኑ ጊዜ በዩናይትድ መቆየት እንደሚሻል ሊሰማው ይችላል። ምንም እንኳን በሰር አሌክስ ፈርጉሰን በኋላም በኦልትራፎርድ አንዳንድ ሀሰተኛ ተስፋዎች ተፈጥሮ የነበረው ቢሆንም ሊቨርፑል ለ25 ዓመቱ ተጫዋች ግን ቁልፍ ሚና ሊሰጠው ይችላል። ምክንያቱም የመርሲ ሄዱ ግዙፍ ክለብ በዕድሜው ለገፉትና ከአቋማቸው ለወጡት ሞሐመድ ሳላህ የረጅም ጊዜ ምትክም እየፈለጉ እንደሚገኝ ይታወቃልና። የሙሐመድ ሰላህ አቋም መውረድ እንግዲህ በጣም አሳስቧቸዋልና አንቷን ሴሜንዮ ደግሞ ለእሱ ትክክለኛው ተተኪ አድርገው እየተመለከቱት እንዳረ ነው መረጃው የወጣው። ፋብሪሲዮ ሮማኖ በብራዚል ያሉ የመገናኛ ብዙሃን ከቸልሲ ጋር እያገናኙት ስላለው የሪያል ማድሪድ አጥቂ ሮድሪጎ ጉይሽ ሁኔታ ተናግረዋል። ፋብሪሲዮ ሮማኖ በእነዚህ የዝውውር ወሬዎች አልተስማማንም ይላል። ምክንያቱም በዩቲዩብ ቻናሉ ላይ ስለ ጉዳዩ በግልጽ ሲናገር ምንም እንኳን ሮድሪጎ እንደ ቸልሲ ላለ ትልቅ ክለብ በእርግጠኝነት ማራኪ ሊሆን የሚችል አይነት አማራጭ ቢመስልም ምርጥ ተጫዋች ቢሆንም በተለይ አሁን ለሪያል ማድሪድ ብዙም እየተጫወተ ስላልሆነ በእነዚህ የዝውውር ወሬዎች ውስጥ ምንም አይነት እውነት የለም ሲል ነው የተናገረው። ፋብሪትሲዮ ሮማኖ ስለ ዝውውሩ ግምት ሲያውራም እስካሁን ድረስ ምንም አይነት ግንኙነት እንዳልተደረገ ግልጽ አድርጓል። በመሆኑም ይህንን መረጃ ላሁኑ ልንለው እንችላለን። ፋብሪሲዮ ሮማኖ ስለ ሮድሪጎ ወደ ቼልሲ ሊዘዋወር ስለሚችልበት ወሬም ሲናገር እንዲህ ነው ያለው፣ ከብራዚል ቼልሲ ለሮድሪጎ ሊሆን የሚችል አማራጭ እንደሆነ ጠቅሷል። ነገር ግን በአሁኑ ሰዓት ከቼልሲ ምንጮች የማገኘው ምላሽ በጣም ግልጽ ነው። ቼልሲ ከሮድሪጎ ጋርም ሆነ ከሮድሪጎ ወኪሎች ወይም ደግሞ ከሪያል ማድሪድ ጋር ምንም አይነት ድርድር ላይ አይደለም። እውነት ለመናገር ከዚህ የበለጠ ግልጽ መግለጫ የለም አይደል? በቅርብ ጊዜ ውስጥም የብራዚል ብሔራዊ ቡድን ተጫዋች በስታንፎርድ ብሪጅ እንደሚመጣ ተስፋ የነበራቸው የቸልሲ ደጋፊዎችን ይቅርታ ጠይቃለሁ ብሏል። ፋብሪሲዮ ስለመረጃው ሮድሪጎ ምንም ያክል ጥሩ ተጫዋች ቢሆንም በቅርቡ ባለው አቋም ላይ ብዙ ብቃቱ ላይ አልነበረም፣ እናም ቸልሲ ምናልባትም ከዚህ የተሻለ ነገር ሊያገኝ ይችላል። የምዕራብ ለንደኑ ግዙፍ ክለብም በአጥቂው ክፍል በቂ የተጫዋቾች ስብስብ አለው። እንደ ኤስቴቫ ዊሊያን፣ ጄሚ ባይኖ፣ ጌቲያንስ ና አሌሃንድሮ ጋርናቾ ያሉ ምርጥ ወጣት ተጫዋቾች ለኤንዞ ማሬስካ ቡድንም ቦታ ለማግኘት እየተፎካከሩ ነው። ሮድሪጎ በከፍተኛ ብቃቱ ላይ እያለም ለቸልሲ እንግዲህ ቡድን ያለ ጥርጥር ተጨማሪ ነገሮችን ማምጣት ይችላል። ነገር ግን ከፍተኛ ብቃቱን እንደገና ያገኛል ማለት ምንም አይነት ዋስትና የለውም። ቸልሲ ምናልባትም እንደዚህ ካለው የተረጋገጠ ትልቅ ስም ካለው ተጫዋች ይልቅ ወጣት ተጫዋቾችን ማነጣጠር መቀጠል ይኖርበታል ተብሎ እንደሚታሰብ ነው መረጃዎቹ እየወጡ የሚገኙት። ኒውካስል ዩናይትድ የኤቨርተኑን አማካይ ጄምስ ጋርነርን ለማስፈረም ፍላጎት አለው። የ24 ዓመቱ ተጫዋች ኮንትራቱ በዚህ ውድድር ዘመን መጨረሻ ላይ የሚያበቃ ሲሆን፣ ኤቨርተን እስካሁን አዲስ ውል ላይ ከእርሱ ጋር መስማማት አልቻለም። እንደ ፉትቦል ኢንሳይደር ዘገባ ከሆነ ኒውካስል ተጫዋቹን በየጊዜው እንግዲህ እየሰለለ ሲሆን በርካሽ ዋጋም ለማስፈረም ተስፋ ያደርጋል። በጥሮ ወርሱን በጥቂት ገንዘብ ለማስፈረም የወሰኑ እንደሆነ ማየቱ አስደሳች ያደርገባል በአማራጭ በነፃ ዝውውር ለማስፈረምም እስከ ክረምት የዝውውር መስኮት ድረስ መጠበቅም ይችላሉ። ጋርነር ከኤቨርተን ጋር በፕሪምየር ሊግ ውስጥም በጥሩ ሁኔታ ተጫውተዋል። ለኒውካስል ዩናይትድም ጥሩ ብቃትን የማሳየት ጥራት እንዳለው ጥርጥር የለውም። በመሃል ሜዳ ላይ የበለጠ አካላዊ ጥንካሬና ጥልቀትን ያስፈልጋቸዋል። የ24 ዓመቱ ተጫዋችም ተስማሚ ተጨማሪ ሊሆን ይችላል። ኒውካስል ታላቅ እቅድ ያለው ፕሮጀክት ያለው ሲሆን በዩኤፋ ቻምፒየንስ ሊግም እየተወዳደረ ነው። ለአማካዩ ማራኪ መዳረሻ የመሆን እድሉም ሰፊ እንደሆነ ይነገራል። ጋርነር ከኤቨርተን ጋር ያለው ጥራትን አሳይቷል። ይህ ደግሞ ለእርሱ ቀጣዩን እርምጃ ለመውሰድና ትልቅ ክለብን ለመቀላቀልም ትክክለኛው ጊዜ ነው። ኒውካስል ምኞቱን እንዲያሳካ ሊረዳው ይችላል። እነሱ በሀገሪቱ ውስጥ ካሉ እጅግ በጣም ባለጸጋ ክለቦችም አንደኛው ሲሆኑ ለወደፊቱ ጠንካራ ቡድን ለመገንባትም እየፈለጉ ነው። በቅርቡ የሀገር ውስጥ ዋንጫዎችን አሸንፈዋል። እናም በአውሮፓ እግር ኳስም እየተወዳደሩ እንደሆነ ጭምር ነው የሚነገረው። ሁኔታው እንዴት እንደሚያድግም ማየቱ አስደሳች ይሆናል። በሌላ በኩል ኤቨርተን ተጫዋቹን የረጅም ጊዜ የወደፊት እጣውን ለክለቡ ጋርም እንዲገናኝ በእርግጠኝነት ተስፋ ያደርጋሉ። የእሱን ጥራት ያለው ተጫዋችም በቅርብ ጊዜ ውስጥ ማጣት አይፈልጉም። በተመሳሳይ ጊዜ ጋርነር ወደ ማንቸስተር ዩናይትድ የመመለስ ፍላጎት እንዳለውም ጭምር ነው መረጃዎች እየወጡ የሚገኙት። ሊድስ ዩናይትድ የማንቸስተር ዩናይትድን አማካይ ኮቢ ማይኖን ለማስፈረም ፍላጎት እንዳለው ተዘግቧል። የሃያ አመቱ ተጫዋች በእንግሊዝ ከፍተኛ ግምት የሚሰጠው ሲሆን ብሩህ የወደፊት ሕይወትም አለው። ሆኖም ግን በማንቸስተር ዩናይትድ ቋሚ መጫወት እድልን ለማግኘት አሁን ላይ ተቸግሯል። ኮቢ ማይኖ ብዙ ጊዜ ለመጫወት ክለቡን መልቀቅ ይኖርበታል። ሊድስም የመውጫ መንገድ ለመስጠትም ዝግጁ ሊሆን ይችላል። ማንቸስተር ዩናይትድ የእርሱን መልቀቅ ለመፍቀድ ዝግጁ ይሆን እንደሆነ ማየቱ አስደሳች ያደርገዋል። ምንም እንኳን ለነሱ ቁልፍ ተጫዋች ባይሆንም ተሰጥኦ ያለው ተጫዋችና ጠቃሚ የቡድን አባል ነው። በሌላ በኩል ሊድስ ዩናይትድ የውድድር ዘመኑን በአሳዛኝ ሁኔታ ጀምሯል። በሚቀጥሉት ወራትም ጥሩ አቋም ለማሳየት ተስፋ ያደርጋሉ። በፕሪምየር ሊግ ውስጥ ደህንነታቸውን ለመጠበቅ የሚፈልጉ ሲሆን በመሃል ሜዳ ላይ ማሻሻል ያስፈልጋቸዋል። የ20 ዓመቱ ተጫዋች ለእነሱ አስደናቂ ግዢ ሊሆን ይችላል የተባለው። ሆኖም ግን ዲን ጆንስ ወደ ሊድስ የመዘዋወሩ እድል አነስተኛ እንደሆነ ይሰማል። ዲን ጆንስ ለቲም ቶክ ሲናገር ኮቢ ማይኖ ወደ ሊድስ የመዘዋወር እድል ያለው አይመስልም ምንም እንኳን አሁን ላይ ተጣብቆ እንዳለ ቢታሰብም በጥር ወር እንደ ሊድስ ያለ ቡድን እንዲቀላቀል የሚፈቅድበት ምክንያት አይታየኝም። ምክንያቱም እነሱም ከዚህ እንግዲህ ብዙ ጥቅም አያገኙም። ተጫዋቹ ደግሞ ከዚያ በላይ የሆነ ነገርን ነው የሚፈልገው። በተጨማሪም በክለቦቹ መካከል እስካሁን ድረስ የሚቆይ ፉክክርና ታሪክም አለ። ኮቢ ማይኖ በሙያው በዚህ ደረጃ ላይ ቋሚ የመጫወቻ ጊዜን ይፈልጋል። በመጀመሪያው ቡድን ውስጥም ቦታ ለማግኘት መግፋት ይችል እንደሆነ ማየቱ አስደሳች ያደርገዋል። ማንቸስተር ዩናይትድ የሚፈልገውን እድል ሊሰጠው ካልቻለ በመጨረሻም ለመልቀቅ ግፊት ለማድረግም ይሞክራል ተብሏል። ሊድስ ዩናይትድ በፕሪምየር ሊግ ውስጥም ለመቆየት ተስፋ ያደርጋል። በጥር ወር ጥራት ያላቸው ተጨማሪ ተጫዋቾችም ያስፈልጉታል ተብሎ ነው የሚጠበቀው። ቼልሲ ከጥር ተጫዋቾች የዝውውር መስኮት በፊት የአማካይ ክፍሉን ለማሻሻል እየፈለገ ነው። እንደ ቲም ቶክ ዘገባ ከሆነ ብዙ አማካዮችን እየተመለከቱ ነው። የክሪስታል ፓላስ ኮከብ አደም ዋርተን ደግሞ በምኞት ዝርዝራቸው አናት ላይ ይገኛል። አደም ዋርተን የማንቸስተር ዩናይትድ ኢላማም ነው። በተመሳሳይ ከሊቨርፑል ጋር ተያይዞም ተዘግቧል። የ21 ዓመቱ ተጫዋች በፕሪምየር ሊግ ውስጥ ካሉ ምርጥ ወጣት ተሰጦዎች አንዱ ተደርጎ የሚቆጠር ሲሆን ለቼልሲም እጅግ በጣም ጥሩ ተጨማሪ መሆን ይችላል። ለቡድኑ ቁጥጥርና ቴክኒካል ብቃትንም መረጋጋትንና የመከላከል ድጋፍንም ይጨምራል። ከፍተኛ ደረጃ ያለው ተጫዋች ሆኖ ለማደግም የሚያስፈልጉት ሁሉም ባህሪያቶች አሉት። ቸልሲ ዝውውሩን ለማሳካት በይፋዊ ጥያቄ ፍላጎቱን ይከተል እንደሆነ ማየቱም አስደሳች ያደርገባል። ተጫዋቹን በውድድር ዘመኑ አጋማሽ ላይ ማስፈረምም አስቸጋሪ ሆንባቸዋል። ምናልባትም በክረምት ወራት ዝውውሩን ማድረግም የበለጠ ሊተገበር የሚችል ይሆናል። አማካዮች ቸልሲን የመቀላቀል ሀሳብ ሊማርከው ይችላል። በሙያው ትልቅ እርምጃ የሚሆንም ሲሆን በእንግሊዝ ውስጥ ካሉ ምርጥ ክለቦች በአንዱ ከፍተኛ ጥራት ካላቸው ተጫዋቾች ጋርም የመጫወት እድልን ያገኛል። ከእነሱ ጋር ለዋና ዋንጫዎችን መታገል ይችላል። ይህ ለእነርሱ አዲስ ፈተና ለመውሰድም ትክክለኛ ጊዜ ሲሆን፣ በዓለም ላይ ካሉ ትልልቅ ክለቦች አንዱን መቀላቀልም ተስማሚ ይሆናል ተብሎ ነው የሚጠበቀው። በተመሳሳይ ጊዜ ቸልሲ በኒኮ ፓዝ እና በኮቢ ማይኖ ላይም ፍላጎት አለው። ቸልሲ በመሀል ሜዳ ላይ የበለጠ ጥልቀት እንደሚያስፈልገው ሚስጥር አይደለም። በአውሮፓ ውስጥ ካሉ ምርጥ ወጣት አማካዮችም እየተመለከቱ ነው። በመጨረሻም እንደሚያስፈርሙት ማንን እንደሆነ ማየቱ አስደሳች ያደርገዋል ተብሎ ይጠበቃል። ለወደፊቱ ጠንካራ ቡድን ለመገንባትም እየፈለጉ ነውና፣ ሦስቱንም ተጫዋቾች ለነሱ እጅግ በጣም ጥሩ ኢንቨስትመንትም ሊሆኑ እንደሚችሉ ነው ግምቶች እየበጡ የሚገኙት። ሊድስ ዩናይትድ የውድድር ዘመኑን በአሳዛኝ ሁኔታ የጀመረ ሲሆን አሁኑ ከፍተኛ ጫና ውስጥ ነው የሚገኘው። በውድድር ዘመኑ መጨረሻ የፕሪምየር ሊግ ክለብነት ደረጃቸውን ለማስጠበቅ ተስፋ ያደርጋሉ። ለመቆየትም መሻሻል ያስፈልጋቸዋል። ወደ ሻምፒየንሺፕ መመለስ አይፈልጉም። ስራ አስኪያጁ ዳንኤል ፋርከም ነገሮችን ለመለወጥ ከፍተኛ ጫና ውስጥ ናቸው። ዘ ዴይሊ ሜል እንደዘገበው ከሆነ ስራቸውን ለማዳን አራት ጨዋታዎች ቀርጠዋቸዋል። ሊድስ ዩናይትድ በሚቀጥሉት ሳምንታት ከአስተን ቪላ፣ ከማንቸስተር ሲቲ፣ ከቼልሲና ከሊቨርፑል ጋር በሚያደርጓቸው ጨዋታዎች አስደናቂ ውጤት ማስመዝገብ ይኖርበታል በጠንካራ ሁኔታ ሊመለሱ ይችሉ እንደሆነም መታየት ያለበት ጉዳይ ነው። እነዚህ ለሊድስ ዩናይትድም አስቸጋሪ ግጥሚያዎች ናቸው። ወሳኝ ነጥቦችን ለማግኘት የብቃታቸው ደረጃን በከፍተኛ ሁኔታ ማሳደግ ያስፈልጋቸዋል። በሚቀጥለው ሳምንት ውጤቱ ካልተሻሻለም ዳንኤል ፈርከ ከስራ ሊባረር ይችላል። ሊድስ በአሁኑ ጊዜ ከወራጅ ቀጠናው ጋርም በጣም ተቀራርቦ የሚገኝ ሲሆን በሚቀጥሉት ሳምንታት እዚያ ለመቆየትም አይፈልግም። የክለቡ አመራሮች በክረምቱ ወቅትም ጥራት ባላቸው ተጫዋቾች ስራ አስኪያጁን ደግፈውታል። አሁን በሜዳው ላይ የሚፈለገውን ውጤት ይፈልጋሉ። ሊድስ ዩናይትድ በሀገሪቱ ውስጥ ካሉ ትልልቅ ክለቦች አንደኛው ሲሆን በከፍተኛ ሊግ ውስጥም መወዳደር ይገባዋል። ስራ አስኪያጁ ለቡድኑም የተሻለውን ማውጣት ካልቻሉም የጥሬ ተጫዋቾች የዝውውር መስኮት ከመከፈቱ በፊትም አስፈላጊ ለውጦችን ማድረግ ለአመራሮቹም ተስማሚ ይሆናል ተብሎ ነው የሚጠበቀው። ፈርከ በእንግሊዝ እግር ኳስ ውስጥም ከበርካታ ክለቦች ጋር ብቃቱን አሳይቷል። ሊድስን በደረጃ ሰንጠረዡ ላይ የተከበረ ቦታ እንዲይዘም ለመምራት ተስፋ ያደርጋል። ሁኔታው እንዴት እንደሚሆን የሚታይ ይሆናል ተብሎ ነው የሚታሰበው። የቶትንሃም ሆትስፐርስ አጥቂ ረንደል ኮሎ ሞአኒ በቅርቡ በፕሪምየር ሊጉ ከማንቸስተር ዩናይትድ ጋር ባደረጉት የአቻ ውጤት ጨዋታ ላይ ጉዳያት ደርሶበታል። ይህ ፈረንሳዊ ዓለም አቀፍ አጥቂ በጉዳያት ችግሮች ምክንያትም በሰሜን ለንደን ክለብ ውስጥም የሚጠበቀውን ያክል ተጽዕኖ መፍጠር አልቻለም። ሮንደል ሞአኒ የመንጋጋ ጉዳያት ደርሶበታል። ስብራት ሊሆን እንደሚችልም ግምቶች አሉ። የሁኔታ በማጥቃት መስመራቸው ላይ ጥልቀት ለሌላቸው ቶተንሃም ትልቅ ኪሳራ ነው። በበርካታ የጉዳት ችግሮች እየተሰቃዩ ነው። ፈረንሳዊ ዓለም አቀፍ ተጫዋች ከ60 ቀናት በላይ ከሜዳ ውጪ ከሆነ ቶተንሃም ላሁኑ ለፈረንሳዊ አጥቂ ተተኪ የመምረጥ እድል ይኖረዋል። እንደ ዘ ስታንዳርድ ዘገባ ከሆነ በአዲሱ የዩኤፋ ቻምፒየንስ ሊግ ደንብ መሰረት ተተኪ የማምጣት መብት አላቸው። ማታያስ ቴል በዚህ የውድድር ዘመን መጀመሪያ ላይ ከቻምፒየንስ ሊግ ቡድን ውስጥም ትቶ ነበር። አሁን ደግሞ በአውሮፓ ብቃቱን ማሳየት እድል ሊሰጠው ይችላል። ደንቡ በረጅም ጊዜ ጉዳትም ለሚሰቃዩ ክለቦችም በእርግጥም ጠቅሟል። ሊቨርፑል በክለቡ በቅርቡ እንግዲህ ዲየጎ ዦታን በመተካት ፌዴሪኮ ኪየዛን ማስፈረም ችሎ እንደነበር ይታወሳል። ቶትናም ለራንደል ኮሎሞ አኒ ተተኪ ለመሰየምም ይወስን እንደሆነ ማየቱ አስደሳች ያደርገዋል። ዶሚኒክ ሶላንኬም ዲያን ኮሊሴቭስኪ እንዲሁ ጄምስ ማዲሰን ቀድሞኑ በጉዳት ምክንያት ከሜዳ ውጭ ናቸው። በጉዳት ረገድ በእርግጠኝነት የተወሰነ ድል ይፈልጋሉ ቁልፍ ተጫዋቾቻቸውን በፍጥነት ወደ ጨዋታ መመለስ የሚችሉ እንደሆነ መታየት ያለበት ይሆናል በዚህ የውድድር ዘመን ጥሩ ውጤት ለማስመዝገብም ተስፋ ያደርጋሉ የኮከብ ተጫዋቻቸው ወደ ጨዋታ መመለስም በእርግጠኝነት እንዲሻሻሉ ይረዳቸዋል ቶትናም የውድድር ዘመኑን በጥሩ ሁኔታ ጀምሮ የነበረ ቢሆንም በቅርብ ሳምንታት ውስጥ ግን አቋማቸው መካከለኛ ሆኗል በጠንካራ ሁኔታ ለመመለስም ጠንክረው መስራት ይኖርባቸዋል ተብሎ ነው የሚታሰበው የዌስት ሃም ዩናይትድ አማካይ ሉካስ ፓኳይታ በቅርብ ወራት ውስጥ ከክለቡ ጋር በተያያዘ ዝውውር ሲነሳ ቆይተዋል። እንደ ሐመርስ ኒውስ ዘገባ ከሆነ ከሳዑዲ ፕሮ ሊግ የተወጣጡ ክለቦችም የብራዚላዊውን ተጫዋች ማስፈረም ይፈልጋሉ። ለእርሱም 50 ሚሊዮን ፓውንድ ገደማ ዋጋ ያለው አቅርቦትም ቀርቦ ነበር። ሆኖም ግን ከዌስት ሃም ዩናይትድ ባለቤት ዴቪድ ሱሊቫን ተጫዋቹን የመሸጥም እድሉን አልተቀበሉትም። ብራዚላዊው በውድድር ዘመኑ አጋማሽ ላይ የመሸጥ እድሉ አነስተኛ ነው። ቤይሊ እንደተናገረው ከሆነ ለሐመርስ ኒውስ ሲናገር በሰጠው መግለጫ ላይም እንዲህ ብሏል የሳዑዲ ፕሮሊግ ለሉካስ ፓኩዌታ እንግዲህ በላይ ከ50 ሚሊዮን ፓውንድ የሚያወጣ አቅርቦት እንዳቀረበ ተረድተናል ነገር ግን የዌስትሃም ዩናይትድ ባለቤት ዴቪድ ሱሊቫን ይህንን አቀራረብ ውድቅ ያደረጉ ሲሆን በጠሮረ እንዲለቅም ለመፍቀድ ሀሳቡ ሁለት እጥፍ እንደሚፈልጉ ነው አጥብቆ የተናገሩት ሱሊቫን ዌስትሃም አሁንም በወራጭ ትግል ውስጥም እንዳለና በ2026 ዓ.ም ለመቆየት ዋና ግባቸው እንደሆነ ሙሉ በሙሉ ይገነዘባሉ። የኮከብ ተጫዋቾቻቸውን መልቀቅ ደግሞ ጥረታቸውን በአግባቡ አይረዳም። የሳዑዲ ፕሮሊክ ተወካዮች ለሐመርስ ኒውስ እንደተናገሩት ከሆነ በዚህ ጊዜ አቅርቦት እንደቀረበላቸው ተናግረዋል። ነገር ግን በዌስትሃም እምቢብል ተብለዋል። እንደ ፓኬታ ያለ ተጫዋች እንዲሄድ መፍቀት ለዌስትሃም ዩናይትድ እርሱን ለመተካት ቢያንስ 75 ሚሊዮን ፓውንድ ማውጣት ሊኖርባቸው ይችላል ተብሎ እንደሚታሰብ ነው የሚታሰበው ለዚህ ነው እንግዲህ እንዲህ አይነቱ ዝውውር ለማጤን እንኳን አንድ መቶ ሚሊዮን ፓውንድ አካባቢ መጠየቅ የሚያስፈልገው። ይህ የሚያሳየው ዌስት ሀም ዩናይትድ በዚህ ጥር ወር ቁልፍ ተጫዋቾቻቸው እንደማይሸጡና ፓኬታም ከነዚህ አንዱ መሆኑን ነው። በጥር ወር ምትክ ማግኘት ፈጽሞ የማይቻል ነገር ነው። ይህንን በአጥቂ ፍለጋቸው እየተገነዘቡት ነው። የወራጅ ትግልን ለመቀላቀል የሚፈልገው ሰው ማግኘት ቀላል አይደለም። በዚህ ምክንያትም ሁለት ስምምነቶች ቀድሞውኑ እንደተበላሹ ተነግሯል። የሳዑዲ አረቢያ ክለቦች በውድድር ዘመኑ መጨረሻ ለእርሱ ለመመለስም ዝግጁ የሆኑ እንደሆነ ማየቱ አስደሳች ነው። ፓኩታ ለዌስትሃም ዩናይትድ ቁልፍ ተጫዋች ሲሆን በዚህ የውድድር ዘመን ጥሩ ውጤት ማስመዝገብ ከፈለጉ እሱን በክለቡ ለማቆየትም ያስፈልጋቸዋል። በአሁኑ ጊዜ በፕሪምየር ሊግ ውስጥም ለማቆየት እየታገሉ ነው። ከምርጥ ተጫዋቾቻቸው አንዱን መሸጥም ማስከፊ ኪሳራ ሲሆን፣ በቀጣዩ የውድድር ዘመን የፕሪምየር ሊግ ቦታቸውን ሊያሳጣቸው ይችላል ሁኔታው እንዴት እንደሚሆን መታየት ያለበት ይሆናል። ብራዚላዊው በሙያው በዚህ ደረጃ ላይ አዲስ ፈተናን ለመውሰድም ሊፈተን ይችላል። ሆኖም ግን ዌስት ሃም ዩናይትድ እስከ ውድድር ዘመኑ መጨረሻ ድረስ እሱን ማጣት ፈጽሞ አይቻልም፣ እሱም ለማስፈረም የሚፈልግ ማንኛውም ክለብ እስከ ውድድር ዘመኑ መጨረሻ ድረስ መጠበቅ ይኖርበታል ተብሎ ነው የሚታሰበው። በሌላ በኩል ዌስት ሃም ዩናይትድ በዚህ ውድድር ዘመን በጣም ደካማ አቋም አሳይቷል። በጠንካራ ሁኔታ ተመልሰው ደግሞ የተከበረ ቦታን መያዝ ይችሉ እንደሆነ ማየቱ አስደሳች ያደርገዋል ፓኬታ ቡድኑን ወደ ደህንነቱ ለመምራትም በከፍተኛ ደረጃ መጫወት ይኖርበታል ተብሎ ነው የሚታሰበው ሌላኛው የምናነሳው መረጃ የሊድስ ዩናይትድ ስራ አስኪያጅ የሆኑት ዳንኤል ፈርከ ክለቡ በዚህ የውድድር ዘመን ደካማ ብቃትን ካሳየ በኋላ በኤላን ሮድ የወደፊት እጣፈንታቸው ከጫፍ ደርሷል ውጤቶቹ ለነጮቹ አሳዛኝ ከመሆናቸውም በላይ ደጋፊዎችን ትዕግስት ማጣት ውስጥም እንደከተታቸው ጭምር ነው የተነገረው። ሊድስ በአሁኑ ጊዜ በፕሪሚየር ሊጉ የደረጃ ሰንጠረዥ አስራ ስድስተኛ ደረጃ ላይ የሚገኝ ሲሆን ከወራጅ ቀጠናው አንድ ነጥብ ብቻ ቀድሞ ነው የሚገኘው። በቅርብ ሳምንታት ውስጥ ብቃታቸው እየወረደ በመምጣቱ ምክንያት በቅርቡ ራሳቸውን በወራጅ ቀጠና ውስጥም ሊያገኙ ይችላሉ ተብሎ ይታሰባል። ጊዜው ሳይረፍድና በውድድር ዘመናቸውን ማዳን የማይቻል ከመሆኑ በፊት ደጋፊዎች በአሰልጣኝ ወንበር ላይም ለውጥ እንዲደረግ ጠይቀዋል። የእግር ኳስ ተንታኝ የሆነው አሊ መስኮት እንደተናገረው ከሆነ በውይይት ውስጥ ተቀላቅለዋል። በዚህ ሁኔታ ለሊድስ ዩናይትድ ተስማሚ ሊሆን የሚችል ስምም አቅርበዋል። በአሁኑ ጊዜ ነፃ ወኪል የሆነው ስቲቨን ጄራርድም ስምም ከሊድስ ዩናይትድ ጋር እየተያዘ ነው። የቀድሞ የእንግሊዙ አማካይ አስተን ቪላን በፕሪምየር ሊጉ አልኢቲፋቅን በሳዑዲ አረቢያ ለማሰልጠንም ልምድ አለው። ምንም እንኳን በሁለቱ ክለቦች እንግዲህ ጄራርድ ትልቅ ነገርን ማሳካት ባይችልምና ቢቸገርም መስኮት ለቶክ ስፖርት እንደተናገረው ከሆነ ስቴቨን ጄራርድ የሊድስ ዩናይትድን ስራ ይፈልግ እንደሆነ አንድ ሰው የሊድ ስራ ላይ እንዳለ መገንዘብ ይኖርብናል። ለሱ ደግሞ ቀጣዩ ቀጠሮ በጣም አስፈላጊ ነው፣ ፍጹም ወሳኝ ነው። ደጋፊዎች ክለቡ አሁን ያለውን አለም አቀፍ የጨዋታ እረፍትን በመጠቀም ለውጥ እንዲያደርግና በፕሪምየር ሊግ ውስጥም መቆየታቸውን የሚያረጋግጥ ሰው እንዲሾሙ ተስፋ ያደርጋሉ። ጄራርድ ትክክለኛው ሰው ነው ወይ ለማለትም ይከብዳል። ነገር ግን በፕሪምየር ሊጉ ያለው ሪከርድ ግን አስደናቂ አይደለም። ጄራርድ በቪላ ተቸግሮ ነበር። ኡናይ ኤምሪ በተመሳሳይ የቪላ ቡድን እንዴት እንደሰራና ወጣት ተጫዋቾችን በማስፈረም እንዴት እንደሚጫወቱ በማድረግ ምን ያክል ብልህ ስራን እንደሰሩ መመልከት ይቻላል። ጄራርድ በፕሪምየር ሊጉ ራሱ ገና ስላላረጋገጠም እንደ ስራ አስኪያጅ ጥያቄዎች ይነሱበታል። ሊድስ ዳንኤል ፈርከን ለመተካት ሊያጤናቸው የሚችላቸው ሌሎች አማራጮች አሉ። ነገር ግን ጄራርድ በእርግጠኝነት ለደጋፊዎች በራስ መተማመንን የሚያመጣ ሰው ግን አይደለም ሲልም ጭምር ነው የተናገረው። የኬናን ይልዲዝ ከዩቬንቱስ ጋር አዲስ ውል ለመፈራረም የሚያደርገው ንግግር የተቋረጠ ስለሚመስል ቸልሲና አርሰናል ትልቅ እድል ማግኘታቸውን የተገለጸውም የቱርኩ ዓለም አቀፍ ተጫዋችም ከቱሪኑ ክለብ ጋር በአዲስ ውል ላይ ምንም አይነት እድገትን ያላሳየ ሲሆን፣ ይህ ደግሞ ታላላቅ ክለቦችን ትኩረት እንዲሰጡ ያደርጋል። ይህ የሆነው በታማኝ የጣሊያን ሚዲያ ጋዜታ ዴሎ ስፖርት ዘገባ መሰረት ሲሆን በሚቀጥለው ክረምት ለፊርማ መወዳደር የሚችሉ ክለቦችም ቸልሲ፣ አርሰናል ና ሪያል ማድሪድ መሆናቸውን ጠቅሷል። ይልዲዝ በዩቬንቱስ ጥሩ ብቃትን ካሳየ በኋላ ለተወሰነ ጊዜ የዝውውር ግምት ሲደርስበት ቆይተዋል። ለዋናው የአውሮፓ ተቀናቃኝ ሊያጡት የማይፈልጉት ተጫዋችም ነው። እዚህ ቀደም በዴይሊ ብሪፊንግ ላይ እንደወጣው መረጃ ከሆነ ለይልዲዝ የሚጠየቀው ዋጋ ዘጠና ሚሊዮን ዩሮ አካባቢ ሊሆን ይችላል። ስለዚህም አሁንም በርካሽ የሚፈጸም ዝውውር አይደለም። ሆኖም ግን እንዲህ አይነቱ ገንዘብ በዓለም እግር ኳስ ላይም ምርጥ ተጫዋቾችን ለማምጣት ስለሚፈልጉ እንደ ቸልሲ፣ አርሰናል እና ሪያል ማድሪድ ላሉ ክለቦችም ትልቅ ችግር ሊሆን እንደማይችል መገመቱ ቀላል ነው። ይልዲዝ አሁንም ወጣት ሲሆን ጨዋታውን እየተማረ ነው። ነገር ግን በአሁኑ ጊዜ በአውሮፓ ውስጥ ካሉ ምርጥ ተስፋ ሰጪ ተጫዋቾች አንደኛው መሆኑ ጥርጥር የለውም። ነገሮች ከዩቬንቱስ ጋር ጥሩ እየሄዱ ካልሆነ፣ ይህ ደግሞ በእርግጠኝነት ለሌሎችም በሩን ይከፍታል። የ20 ዓመቱ ተጫዋችም ለተጠቀሱት ትልልቅ ክለቦችም ሁሉም ጥሩ ምርጫ ሊሆን እንደሚችል ማየቱ ቀላል ነው። ወደ ቸልሲ፣ አርሰናልና ሪያል ማድሪድ ለመሄድም ጥሩ ምክንያቶች ያሉ ስለዚህም ይልዲዝ ሊኖረው በሚገባ መጥፎ ችግር አይደለም። የቸልሲ የረጅም ጊዜ ፕሮጀክት በወጣት ተጫዋቾች ዙሪያ የተገነባ በመሆኑም ይልዲዝ ቋሚ የመጫወትና የማደግ እድልም ሊሰጠው ይችላል። ሰሚያዎቹ ደግሞ በኤንዞ ማሬስካ ስርም ዋና ዋና ዋንጫዎችን ለማሸነፍ እየተቃረቡ ይመስላል። አርሰናል ሌላ አሸናፊ ፕሮጀክት ይሆናል። የሚካኤል አርቴታው ቡድንም የድል አፋፍ ላይ የሚገኝ ሲሆን እንደ ይልዲዝ ያለ ከፍተኛ የማጥቃት ተሰጥቶ ሲጨምር ደግሞ የበለጠ ሊቀርብ ይችላል። በተመሳሳይ ጊዜ በቅርብ ጊዜ በወጣት ተጫዋቾች ዙሪያ ጥሩ አፈጻጸምን እያሳዩና በትልቅ ውድድሮችም ተወዳዳሪ ሆነው የቀጠሉት እንደ ሪያል ማድሪድ ያለ ትልቅ ስም ያለው ክለብም ጥቂት ተጫዋቾችን ሊቀላቀሉ እንደሚችሉ ቀላል ነውና ይልዲዝ በበርካታ ክለቦች ተፈላጊ እንደሆነ ነው መረጃዎች አሁን ላይ በትልቁ እየበጡ የሚገኙት። የዌስት ሃም ዩናይትድ 15 ሚሊዮን ፓውንድ የክረምት ፈራሚ ማድስ ሄርመስማን ወደ ፕሪምየር ሊግ ከገባ ከወራት በኋላ ከፍተኛ ትኩረት እየተሰጠው ሲሆን የዴንማርክ ስራ አስኪያጅም ብሪያን ሪመርም በግብ ጠባቂው ላይ በግልጽ ስጋታቸውን ገልጸዋል። ለ25 ዓመቱ ተጫዋች ትልቅ ወደፊት የሚራመድበት እርምጃ ይሆናል ተብሎ ሲጠበቅ የነበረው ነገር ይልቁንም በአዲሱ የዌስታም አሰልጣኝ ኑኔስ ፕሬንቶ ሳንቶ ስር የመጫወት ጊዜም ለማግኘት ሄመርስማን እየታገለ በመሆኑ ጥርጣሬ ጊዜ ተቀይሯል። ሄርመስማን ከሌስተር ሲቲ ከመጣ በኋላ በፕሪሚየር ሊጉ እግር ኳስ አስቸጋሪ ጅምርን ያሳለፈው፣ አጠራጣሪ ጅምሩ በመጀመሪያው አስተላልፍ ውስጥ የነበረውን ቦታ እንዲያጣ አድርጎታል። ከዚያን ጊዜ ጀምሮ አልፎንሶ አሪዮላ በዋና ቦታው ላይ እንግዲህ ግብ ጠባቂ ሆኗል። በዋና ተሰላፊነት በኑኖ ስርም ሄርመስማን ቦታውን መልሶ ማግኘት አልቻለም። የመጫወታ ደቂቃዎች አለመኖር በክለቡ ደረጃ ብቻ ሳይሆን ከዚያም በላይ ስጋትን መፍጠር ጀምረዋል። በዚህ ወር ዓለም አቀፍ ጨዋታዎችም ከመደረጋቸው በፊት ለዴንማርክ ሚዲያ በሰጡት አስተያየትም የብሔራዊ ቡድኑ አሰልጣኝ የሆኑት ሪመር ስጋታቸውን አልደበቁም። ሪመር ለሌስተርም እንግዲህ ሲናገሩ እርግጥ ነው ያስጨንቃል፣ ምንም የማይጫወትበት ቦታ ስትሆን ጥሩ አይደለም። ይህ ደግሞ ምክንያታዊ ነው ብለዋል። ምንም እንኳን ጨዋታ ላይ ባይሰለፍም ሄርመስማል ለዴንማርክ የቅርብ ጊዜ ቡድን ውስጥ ግን ተጠርቷል። ይህም ደግሞ በአብዛኛው የብሔራዊ ቡድን ባልደረቦቹ በችሎታውና በስራ ፍላጎቱ ላይ ባላቸው እምነት የተነሳ ነው። ሪመር የግብ ጠባቂያቸውን ሙያዊነት በልምምድምና ያለውን ጽናትን አሞካሽ ተዉት። ሄርመስማን ሄርመስማን በብሔራዊ ቡድን ሲቀላቀል ሁሉንም ነገር ማስደነቁን የቀጠለው ሪመር አክሎም ማድስ ሄርመስማን በጣም ጎበዝ ግብ ጠባቂ ነው። ምን ያክል ችሎታ እንዳለው አውቃለሁ። የተገናኘንበት ጊዜም ያረጋግጣል። ይ ደግሞ እንደገና የተመረጠበት እያንዳንዱ ምክንያትም ነው ዌስትሃም ምን ያክል ጠንክሮ እንደሚል ለማመድ አውቃለሁ። ሆኖም ግን የዴንማርክ ስራ አስኪያጅ አሁን ያለው ሁኔታ ለዘላለም ይቀጥል እንደማይችል ግልጽ አድርገዋል። ዓለም አቀፍ ምርጫ በቋሚ የክለብ እግር ኳስ ላይ በከፍተኛ ሁኔታ የተመካ ነው። በዩሮ 2028 ማጣሪያ እየተጠናከረ በሄደ ቁጥር ለግብ ጠባቂ ቦታ የሚደረገው ፉክክር እየጠበበ ነው፣ ሪመር አስጠንቅቀውታል። በረጅም ጊዜ ለማርስ ሄርመስማንና ለቡርኑ በአጠቃላይ ምንም ለመጫወት ደቂቃዎች በሌሉበት ቦታ መቆየት ፈተና የሆነበት አል ሄርመስማን አሁን ወሳኝ በሆነ የለውጥ ምዕራፍ ላይ ይገኛል። ዌስታም በኑኖ ስርም መልሶ ግንባታ ላይ ሲሆን፣ አሪዮላም በጥሩ ብቃት ላይ በመሆኑ ጉዳቶች ወይም የታክቲክ ለውጦች መንገድ ካልከፈቱ በስተቀር እድሎች ውስን ሆነው ሊቀጥሉ ይችላሉ። ምንም እንኳን እስካሁን ምንም አይነት መደበኛ ፍላጎት ባይገለጽም የጥር ዝውውር የውሰት ወይም የቋሚ በበርካታ ተንታኞችም በጸጥታ የተጠቆመ ጉዳይ ነው። ውድ የተከበራችሁ ቤተሰቦቻችን ይህ ሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ ነው። እዚህ ቻናል ላይ እያደመጣችሁን ስለሆነ ከልብ አድርገን ነው የምናመሰግነው። ፏርባሩ ፕሮግራሙን እየመራው ለዛሬ ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ወደ እናንተ አድርሰን ቆይታችንን ከእናንተ ጋር አድርገናል። ስላደመጣችሁኝ ከልብ አድርጌ ነው የማመሰግናችሁ። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። መልካም ጊዜ እንዲሆንም ነው በአክብሮት የምመኘው።